ዛሬ ሀይም እያልተረፈችን ብሩክ የምነካህ ነውር አደል እንዴ? እንዴት ጆሮዋ የማይሰማ ሴት ሩም ይዘ ትገባ ልይቻ አይደለም ተቀስቅሳ በዶዘር እንኳን የማትነሳ ጉድ ነገር ግን ቤተሰብ ቅናት እንዴት ደስ የሚል ስሜት መሰላችሁ። ዛሬ ኮ ሀይሚዬ ያለ ሌለ ጉልበቷን የተጠቀመችው እኔማ በያት የታባቷና፣ እንዲህ ሀይሚን የምታቃት ልጅ ለዛውም ደግሞ የሀይሚና የብሩኬን ግንኙነት እያወቀች እንዴት ብጠግብ ነው ሀይሚዬን የሀይሚዬን ሸበላ ሩሚዛ የምትገባው? ደግሞ የሚያሳዝነው ቤተሰብ ጆሮ ራሷ አይሰማም፣ ተነሽ ብትባል የማትነሳጉት እዛው ደልቅያት። እኔ ራሱ በምን ውስጥ በስልክ ውስጥ ልምጣ ወይነት በምን ውስጥ መጥቼ ላግዝሽ ሀይሚዬ እያልኩ ነበር እናንተ የሃይሜዬን ወኔ ግናያችሁት እንዴ ዛሬ እኮ የተጠቀመችው ጉልበት ያንበሳ የነብር ጉልበት ነው ስትጠቀም የነበረው ሀይሚዬ ማለት ነው እኛና ያው ብሩኬት አቃላቱ ሰሞኑን ስፖርት ምናምን ይሰራ ነበር እና ጡንቻ ምናምን አወቷል በዛ ተጠቅሞ ነው እንጂ ሃይሜዬን እንቃርጎ የያዛትኝ ቢለቃት ይችል ልጅ ማለት ነው። አመድ ዱቄት ነበር የምታረጋት። እና አይብዬ፣ ተረጋጊ ውሃ እየጠጣሽ እኔ እናት፣ እውነቴን ነው የምልሽ ዛሬ እኔም እንዳንቺ ተቃጥ እያለሁ ምንም የማይተረፍ ደግሞ የሚያበሳጭ ነገር ሀይሜን የምታቃት ልጅ መሆኗ። ሲቀጥል ደግሞ እንዴት ነው የሃይሜን የብሩኬን ግንኙነት እያወቀች ብሩኬን ተከትላ እሩም ሄዳ ተዘፍዝፋ የምትተኛው እንዴ? ሀይሜ እንኳን ተነሽ፣ ምን አባሽ ያጋድምሻል? ምንድን ነው ዝም የሚያስብልሽ? ተነሽ ስትራት ማለት ነው ምንም መሳሰጥ ቤተሰቦች እና ይሄ ንቀት ነው ወይስ ምንድን ነው? ያው ግን ቀደም ብሎ ብሩኬ ጆሮ አንዳይስ እንደማይሰማ ተናግሯል። እንደው ብሩኬ ማለት ነው ለሀይሚ ምናላቴ ደግሞ ስለምታቅሽ ምናምን ተሸፈኝ ብያት ነው። በቃ አንቺ ከሩም ካልወጣሽ እሷ መውጣት አችልም ማለት እንዴ ናትና ወሬ እኔ እዚህ ጋ ማለት ነው ጨጓራ ላት። ቤተሰቦቼ ማለት ነው እኔበት እንደ ዛሬ ስቄ ስቄ አላቅም፣ የምሬ ነው የምላችሁ። ደግሞ የልጅቷ ንቀስ ሲቀጥል ማለት ነው፣ ሀይሚ ዛሬ እንደዚህ የሆነችሁ ብዙዎች ምናምን ሜይቢ እንዴት ነው ብሩኬን አታምነው ወይ ምናምን ልትሉ ትችላላችሁ። ያው አንዳንድ ጊዜ ሰው ናችሁ። ሲቀጥል ደግሞ ሀይሚ ዛሬ የተሸወደችሁ ለምን እንደው ታውቃላችሁ? ቢኪን በጣም ስለምታምነው አይዋሽም ብላ ስለምታምነው፣ አንዳንዴ የምታምኑት ሰው ልትሸወዱ ትችላላችሁ። ገባችሁ? ለዛ ነው የቢኪን ወሬ ስላመነች ነው ዛሬ የተሸወደችው እንጂ ሀይምዬ መቼም ነው የማትሸወደው መቼም። ለዛም ነው እናቴ ደሞ ትክትክ ያለው ብስጭት ያለችው። እናተ እንዴት ብጠግብ ነው ደሞ ኮ ብሩኬን አይደለም የተቆጣችው። ብሩኬን እንዴት በእኔ ላይ ሴት ትደርባለ? እንዴት እሩም ሴት ይዘህ ትገባለሁ ሳይሆን ያለችው መጀመሪያ እሷን ደቁሼ ደቁሼ ከዛ በኋላ ብሩኬ ከአንተ ጋር ያገናኘኝ እያለች ነበረ እንግዲህ የዛሬው ቪዲዮ ቤተሰቦች፣ ደግሞ የብሩኬ ማለት ነው። እስከ ዛሬ ሀይሚዬ እንደዛ ስትንከባከበ የማታቅፈን ሴት እንዴት ብለ ነው የምታመጣው? አላቅፍ ስትለው ደግሞ ደብርሽ ነው እንዲህ ቀፊኝ እንጂ ይላታል። እንዴ ቤቢ የሚለው ቃል ደግሞ የሀይሚዬ ነው እንዴ። ናትና ወሬ እንዴት ብጠግብ ነው። ብሩኬ ከሀይሚ ያስበልጠን ሌላ ሴት ዘሩ አቅፈህ የምትገኘው እንዴት ብጠግብ። ቤተሰብ እኔ ዛሬ ወይኔ እንግዲህ የዛሬው ስመጣላችሁ ምንድነው የተፈጠረው? ብሩኬ አንድ ቆንጆ አሻንጉሊት አመጡ። የምሬ እንደምላችሁ ሩም ውስጥ ምናምን ያው የተዘጋጀ ነው፣ ለሀይሜ የተጠመደ ወጥመድ ነው። ቤተሰቦች ሀይሚ ደግሞ ወጥመድ ውስጥ ገብታለች። የገባችበት ምክንያት በቢኪ በኩል ቢኪ ስለተባበረ ነው። ብዙ ጊዜ አይታችሁ ከሆነ ሀይሚዬ ብሩኬን ብቻዋን ነው ፕራንክ የምታደርገው። ብሩኬ ግን ማለት ነው ትብብር ይፈልጋል፣ ከቤተሰብ ከጎረቤት ከአስማ ማር ከጓደኞቹ እና ያው ትብብር በትብብር ነው ሀይሚዬን የሚጥላት እንጂ ኮ በጭራሽ ብቻውን ማለት ነው አያገኛትም። እና እንዲያውም ዛሬ እየፎከረ ነበር ከአንቺ ተበልጬ በልጭ አግኝቻለሁ፣ ምንድን ነው ተገኝቻለሁ እያለ ነበር። አይ ብሩኬ ወንድሜ ማለት ነው። እሷ እኮ ሳትተባበር ነው ምጥለ፣ አንተ ግን በትብብር ነው። እኛ እንግዲህ ቢኪን የደወለላት ሀይሚዬ፣ ስደውልለት ለብሩኬ ከሀይሚ ጋር ነኝ አለኝ። ነገር ግን ከሴት ጋር ሩም እየገባ ነው ድረስ ይላት ሀይሚዬ። ቆንጆ ስብር ቤተሰብ ደሞ እኮ ደቂቃ አልፈጅባትም። ታቀላችሁ እንዴት እንደምትቀና ብሩኬ። በጣም ነው የሚቀናው ብሩኬ። ሲቀና ያንጠለጥላታል ብላለች አንድ ኮሜ ኢቨንት ላይ ማለት ነው። እውነቷን ነው እንዴ! ብሩኬ ሲቀና ያው ሀይሚዬ ትንሽዬ ስለሆነች ለመንጠልጠል ትመቻለች። ሃይሚ ግን እንዴት አድርጋ ብሩኬን ታንጠልጥለው? ስለዚህ ያላት አማራጭ ሴትየዋን መደቆስ ነው። እና እንግዲህ ድረስ ሲላት ስትመጣ ቤተሰብ እንግዲህ አሻንጉሊት ናት ያው አሰማ አለማም

ሀይሜያ ያዞች ብድር በምድር ነው። ያው አሁን እኩል ሆናችኋል። ቀጣይ ደግሞ አንቺ ፕራንክ ታደርጊዋለሽ እና በቢኪ ትብብር ነው። ቢኪንም አንድ ቀን አፈርደች የሚያስበላ ፕራንክ አድርጊው እና ከዚያ በኋላ ሁለተኛ ብሩኬን አይተባበርም፣ ሁለተኛ ማለት ነው። አንዳንድ ልጆች ደግሞ ኮሜንት ላይ ዞር ዞሩ ስል ዛሬ አልጋ ላይ ናችሁ ያሉ እንዲ ምን ይሁንላችሁ። አልጋ ላይ ነው ታዲያ ፕራንክ የሚደረገው የት ያርጉላችሁ? ቡታጅራ ላይ እኔ እኮ በትናንትና ቪዲዮ አብራርችላችሁ ነበረ ለምን ይሄን ፕራንክ እንደሚሰሩ እና አንድ ሰባ ሲመጡ ነው ነጻነት የሚኖራቸው ቦታዎች ጋር ያው የተወለዱበት ሀገር ምናምን ስለሆነ እንደ ልባቸው የዛም ዛም እያሉ መስራት አይችሉም። ፕላስ ደግሞ ያው ግርግርም ሊኖር ይችላል እና ለዛ ነው ቤት ውስጥ እየሰሩ ስለሆነ ነው እንጂ አዲስ አበባ ሲመጡ በደንብ ያጠግቧቸዋል፣ ጥግ ድረስ ማለት ነው። እና ሀይምዬ ዛሬ ልደበድባት ነበር፣ ግን የሚገርማችሁ ነገር ልክ አሻንጉሊት መሆኗን እራሱ እያወቀች ማለት ነው ቤተሰብ ይችን ሴት ማለት ነው ካጠገቤ አረቅል። የምርም ሴት ሴት እየመሰለች ነው። ብሩኬ ደግሞ ማለት ነው አንድ ባለጌ ወንድሜ፣ ብልግና እንዴ ገልበታለ እንዴ አንተ። እኔማ ወደ ገልቦ ሳይ ህጻናቶችና የመሰለኝ ድሮ ድሮ ህጻን እያሉ ታቀላችሁ አደለ? ገልበው የሚያዩት ነገር እና አሻንጉሌት ምናምን ልብስ የሚሰቀልበትም ማለት ነው የአዲስ አበባቹ አደሉም? በነገራችን ላይ ነጥብ እንዳትይዙ እና

ብሩኬ ራሱ ተሰቃየኩ አላቅፍ ብለው አሻንጉሊት አላቅፍ ስትለው፣ እንዴት ነው ደበርኩሽ ወይ አልተመቸሁሽም ወይ እንዴት ነው አልወደድሽኝም ወይ? ኦ ይሄ ጥያቄ ምን አለ! ለሀይሚ ቢሆን ለአሻንጉሊት ባይሆን ያልኩት እኔ በራሴ መንገድ ና በነቅራች ላይ ያው ትንሽ ፈታ ፈታ ልበልበት ብዬ ነው እንጂ ደስ የሚል ፕራንክ ነው። እኔ አስቆኛል፣ አዛንቶኛል። በተለይ ሀይሚ ከምጣች በኋላ ደግሞ የተፈጠረው ነገር ቤተሰብ፣ ብሩኬ ደግሞ አታቅፍኝም ወይ ምናምን ደበርኩሽ ሲል እዛ ጋር በጣም የአፓርት በጣም ነው ያሳቀኝ። ሀይም እየተበሳጨችበት የሰደበችበት ደግሞ አሰማሙ እያለችበት ምናምን ብቻ ፏፈሽ ያለ ፕራንክ ነው። ይመቻችሁ። እህትየዋና ወንድምየው ጉዞው ወደፊት ትላላችሁ። እዚጋ ይበቀኛል አባባዬ።